ድንገተኛ አደጋ አላህ ይጠብቃችሁ። ቤተሰቦቻችሁንም ሰላም እናንተንም ሰላም አለ ያድርጋችሁ። በእኛ የደረሰው በማንም እንዳይደርስ ወገኖች፣ ሀያታችሁን ያቆየው እንደው ሀያታችሁ ይቆይ። እንደው በድዋችሁም አትርስ ትልቁ ነገር ደግሞ ድዋ ነው። ድዋ ደግሞ ጎራ አይጋርደው። በያላችሁበት ናችሁ፣ በድዋ አትርስ ሀያታችሁን ያርዝመው። አላህ ይጠብቃችሁ። ሰበር ማድረስ አለብን ብለን የመጣ ነው ያው ሁሉም ነገር በአላህ እጅ ነው ያለው። እኛ ማድረግ የምንችለው ነገር ቢኖር ሰበብ ማድረስ ነው። እንሻላ ደግሞ አላህ እንግዲህ ሰበባችንን ተቀብሎ ከጎናችሁ የሚቆም ሰዎችን አላህ እንደሚያመጣላችሁ ተስፋ አድርጋለሁ። ሁላችሁም ከዚህ በፊት በእንደዚህ አይነት ቪዲዮ መጥቼ አላውቅም። የመጀመሪያ ላይ የምጠይቃችሁ ነገር ሁላችሁም ልክ እንደ ራሳችሁ አባት፣ ልክ እንደ ራሳችሁ እናት፣ ልክ እንደ ራሳችሁ ወንድም እህት ባል አድርጋችሁ ይቻላችሁትን እንድትደግፉ ነው በመጀመሪያ አላህ ወንድማችን እያሽርህ አፍያህን አላህ ይመልስልህ። እንዲሁም እህታችን አላህ ጥንካሬውን ይስጥሽ። በመቀጠል አህሙና ፈኪ ጀዛኩሙላህ ኸይር ጀዛ አላህ ኸይር ጀዛችሁን ይክፈላቸው። እንደዚህ ቪዲዮ ሰርቶ ለተመልካች ሸር ማድረግ በጣም ትልቅነት ነውና ኸይር ስራ መስራትም ያው አጅሩ ለራስ ነው፣ ነገ አሄራን ማሳመር ነው። ከዛ በመቀጠል ብዙ ልጆች ለምንድን ነው ኸይር ስራ ማሰሩት እያላችሁ አህሙና ፈኪን ስትወቅሳቸው ነበር። በዛሬው ቪዲዮ በጣም ታዝቢያችኋሉ፣ በጣም ብዙ ሰዎች ማለት ነው። ሀታሎ ቪዲዮ ናይቶ ላይክ፣ ሸር ማድረግ እንኳን ማለት የሚያረግ የለም። ኸይር ስራ ስሩ ብቻ ብላፍ ብቻ ምን ይሰራል? ተግባር ላይ ያለ ነው። አሰላሙ አሌይኩም ወራህመትላ ወበረካቱ። ሰላም ውድና የተወደዳችሁ የተከበራችሁ እንዴት ናችሁ? እንዴት አላችሁ? ያላችሁበት ሰላም፣ ጤና፣ ፍቅር፣ አንድነት ተመኘላችሁ ሰጥቶባቸው የታመመን ሁሉ አላህ ያሽረው። አላህ ከድንገተኛ አደጋ ወጥቶ ከመቅረት ይጠብቀን ሁላችንንም፣ በተለይ ስደት ላይ የምንኖር እህት ወንድሞች፣ እንጃ ምን ልበላችሁ፣ አላህ ይጠብቃችሁ አላህ ይጠብቀን። ከዛ በመቀጠል እንግዲህ አህሙና ፈኪ ትናንትና የአንድ የእርዳታ ቪዲዮ ሰርተው ለቀው ነበርና በጣም ታዘብኩኝ የሆነን ለመናገር በቃ እኛ ሳቅ ጨዋታ ቀልድው፣ በቃ እንደዚ አይነት ነገር ካልሆነ በስተቀር ቪዲዮ ሸር ማድረግ ኮሜንት ላይ አላህ ያሽርህ፣ አላህ ሀፍያህን ይመልስልህ ማለት እንዲሁም ደግሞ ላይክ ማድረግ በጣም እንጃ ከመቶ ሀምሳ ፐርሰንት ማለት ይቻላል። በጣም በጥ የሆነ በቃ አስተሳሰባችን ወርዷል ማለት ይቻላል እና በጣም ታዘብኩኝ። ሆነን ለመናገር ማለት ነው በጣም ማለት ነው። ምክንያቱም የጭፈራ ወይም ደግሞ የሌላ ነገር ቪዲዮ እነዚህ ልጆች ቢሰሩ በአንዴ በአምስት ደቂቃ በአምስት ሴኮንድ ነበረ የምታባዙት ማለት ነው እና ምን ለማለት ፈልጌ ነው ብዙዎቻችሁ አህሙና ፈኪ እንደዚህ እንትን ከምትሉ ለምንድን ነው አጅርም የምታገኙበት ቪዲዮ ማሰሩት፣ ኸይር ስራ ማሰሩት እያላችሁ በጣም ብዙዎች በጣም ኮሜንት ስትለቀልቁ ነበረ። ዛሬ ግን አንድ ኸይር ስራ አንድ የተቸገረው ወንድማችንን ይዘው መጥተው እንትን ሲሉ በኮሜንት እንኳን አላህ ያሽርህ ለማለት በጣም ከብዷችኋል። ና እና ኸይር ስራ ሲሰሩ ካላበረታታ ናቸው እንዴት ነው እነዚህ ልጆች ወደ ኸይር ስራ የሚሄዱት? ወደ ጥሩ ስራ የሚሄዱት እንዴት ነው? ሲጨፍሩ፣ ሲዝናኑ፣ ሲበሉ፣ ሲጠጡ ጎበዝ፣ ማሻ አላ እያልን እየሳቀን በየቲክቶኩ በየተለያየ ሶሻል ሚዲያው ስናዘዋውርላቸው ኸይር ስራ ይዘው ሲመጡ ግን ጸጭ ረጭ ሸር ማድረጉ ቀርቶ ራሱ ላይክና ቪው እንኳን ማለት ቪዲዮ እንኳን ቪው እንዲደርስ ማለትም ቪው እንዲኖረው እንኳን አላደረግንም። ለምን እና እነዚህ ልጆች ሌላ ነገር ቢሰሩ ወጣ ያለ ቪዲዮ ቢሰሩ ምንድነው የሚፈረድባቸው? ምንም አይፈረድባቸውም። እውነት ነው የምላችሁ፣ በጣም ነው እየታዘብኳቸው። አንዳንድ ሰዎች ባፋችን ብቻ ለፍልፈን፣ ከዛ በኋላ ትተንም እንሄዳለን። በጨዋታ ምናምን ሲሆን ግጥም አርገን ቪዲዮ አይተን ከዛ ስቀን እራሳችንን አስደብረን እንወጣለን አስደስተን እንወጣለን ግን እንደዚህ ኸይር የሰው ልጅ የሚጠቀምበት ቪዲዮ ሲሰራ ሲሰሩ አታዩም ሸር አታረጉም እና እነዚህ ልጆች እንዴት ነው ኸይር ስራ የሚሰሩት ለምን በእነሱ ስንፈርዳለን አንዳንድ ጊዜ ማለት ነው እውነቴ ነው። እኔ በጣም ማለት በጣም ነው የገረመኝ ማለት ነው። ምን ያህል በቃ፣ ምን ያህል ራሳችንን በመጥፎ ነገር ወይም ደግሞ ራሳችንን በሰው ሪል ሽፕ በሰው ህይወት እንትን እንደምንለው በቃ ታዘብኩኝ ማለት ነው በራሴ እና ምን ለማለት ፈልጌ ነው ኸይር ስራ ስሩ ብቻ ማለት ሳይሆን፣ ኸይር ስራ ሲሰሩ ለምታቁት ሰው ሼር እያደረጋችሁ ቪዲዮ ቫራል እንዲወጣ እኛ እኔ መርዳት ባልችል ሼር ባረኩ ቁጥር ምክንያት በእኔ ሰበብ አንድ ትመጣ ትችላለች። ያን እኔ ሼር ያደረግኩትን ቪዲዮ ሌላ ሰው ደግሞ አይቶ ሼር ሊያደርገው ይችላል። ገባችሁ? እርዳታ ወይም ደግሞ አንድ ሰው የሚረዳው ኖሮት ወይም ደግሞ ምን ነው የሚባለው? ይሄ በቃ የተትረፈረፈ ሀብት ኖሮት አይደለም። በቃ መርዳት እንኳን ባትችሉ ሸር አድርጉ፣ ሸር አድርጉ። ምን ችግር አለው? ምንም ችግር የለውም። ከእኔ ከራሴ ጭምር ማለት ነው። እና አንዳንድ ጊዜ አንዳንድ ነገር ባፍ ብቻ ሳይሆን በተግባርም ብናሳይ ጥሩ ነው። እነዚህ ልጆች እየተዝናኑ ሲመጡ ማሻላ ቪዲዋቸው ሸር ይደረጋል፣ ቫራል ይወጣል። ግን እንደዚህ ኸይር ስራ ደግሞ ስሩ። ኸይር ስራ ለምንድን ነው የማሰሩት? እንደዚህ የማትሉት ትላላችሁ። ኸይር ስራ ሲሰሩ እኛ ካላበረታታ ናቸው እኛ ጠንክሩ፣ እኛ ጎብዙ ካላል ናቸው ማን ያበረታታቸዋል? ኸይር ስራ፣ ጥሩ ስራ፣ ነገ ጠዋት አጅር የሚያገኙበት ስራ ይዘው ሲመጡ ዝም እያል ናቸው። ሌላ ሌላ ቪዲዮ ሲሰሩ በርቱ የምንላቸው ከሆነ እነዚህ ልጆች በየትኛው ነው የሚበረቱት? በየትኛው ነው የሚበረቱት? እስኪ ለማንኛውም አህሙና ፈኪ ማሻላ አላህ ይጨምርላችሁ በጣም ነው ማለት እኔምቻ የሰው ልጅ ማድረግ ባይችል እንኳን ማሰቡ በራሱ በቂ ነው እናንተ ሰርታችሁ የምትችሉትን አድርጋችኋል አላህ ደግሞ በእናንተ ሰበብ ለዚህ ለሰውዬ እንግዲህ ጥሩ ነገር ይሻለት እንሻላ ደግሞ ሰበብ ከተደረሰ የማይሆን ነገር የለም እንሻ አላህ ሁላችሁ ሁላችሁም ግን ቪዲዮውን እየገባችሁ ሸር ብታደርጉት እናንተ መርዳት ባትችሉ ሌላ ሰው ያን ቪዲዮ ሰው ሲያየው ሊረዳ ይችላል፣ ልትረዳ ትችላለችና ሸር በማድረግ ተባበሯቸው። ኸይር ስራ ሲሰሩ አበረታቷቸው። ባፍ ብቻ ሳይሆን በተግባርም ልናሳያቸው ይገባልና በጣም ነው። እኔጃ ብቻ አላቅም። የእውነት ተሰማኝ። ይሄ ነገር ነገ ጧት በእኛ ላይ ቢሆንስ፣ በራሳችን ላይ ቢሆንስ ብሎ ማሰብ ራሱ ጥሩ ነው። ለማንኛውም በእርቱ ጠንክሩ። ሁላችሁም ወዳችኋለሁ፣ አከብራችኋለሁ። ኸይር ቪዲዮ፣ ኸይር ያለው ቪዲዮ፣ ነገ ጧት ጥሩ ነገር የሚያመጣ ቪዲዮ ሲንት ሲባል ማድረግ ሆባት ትችሉ ሸር እያደረጋችሁ እንዲበረታታ የሰው አጅር እንዲያገኝ እነዛ ልጆችም ደግሞ በዛ ስራ ላይ እንዲሳተፉ ጥንካሬ እንዲሆናቸው ሁናቸው እላለሁኝ። ለማንኛውም በጣም ይቅርታ ያው አንዳንድ ጊዜ ሁኔታዎች ስትገረሙ የምትናገሩት ነገር አላደል። ልክ እንደዛ ኔ ገርሞኝ ነው የተናገርኩት። ሲሪየስ ሆኝ የሚያወራው ለዛ ነው እና ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። አላህ ከክፉ ነገር ይጠብቀን፣ ወቶ ከመቅረት ይጠብቀን። ማለት የሰው ልጅ ያልፍልኛል ብሎ ወቶ ያልሆነ ነገር ሲገጥም በጣም ከባድ ነው እና አላህ ሁላችንም የሚጠብቀን በሌላ ቪዲዮ እስክንገናኝ ድረስ ሰላም፣ ጤና፣ ፍቅር፣ አንድነት በያላችሁበት እመኝላችኋለሁ። መልካም ጊዜ።